ሱልጣን አብዱል ሐሚድ በኦቶማን ኤምፓየር የትምህርት ስርዓት ላይ ዘላቂ ዕድገት ከፍተኛ አስተዋጽኦ በማድረግ እስከ ዛሬ ድረስ ያሉ ትምህርት ቤቶችንና ተቋማትን አቋቁመዋል። የመጀመሪያ ደረጃ፣ የሁለተኛ ደረጃና ወታደራዊ ትምህርት ቤቶችን መረብም በመላው ኤምፓየር አስፋፍተዋል። ሱልጣኑ የፍትህ ሚኒስቴር እንደገና አዋቅረው አደራጅተዋል። የባቡርና የቴሌግራፍ ሥርዓቶችን ዘርግተዋል። ፖስታን ያስተዋወቁት የመጀመሪያው ሱልጣንም እሳቸው ነበሩ። ይህ ሁላ ነገር ሲከወንና ግዛታቸው ወደ ስልጣኔ ሲሻገር ሁሉም ገር በገር ሆኖ ግን አልነበረም። ሱልጣኑ ከዚህ ጋር ጎን በጎን ኢምፓየሩን ለመጠ ይጎነጎኑ የነበሩ ሴራዎችን በመመከት አድካሚ ዘመን አሳልፈዋል። ዳግማዊ አብዱልሐሚድ የሱልጣኔቱ ዙፋን ላይ የወጡት የኦቶማን ኢምፓየር በተዳከመበት በከፍተኛ ዕዳ በተዘፈቀበትና በውስጥና በውጭ ከፍተኛ ተጽዕኖ አድሮበት ለሞት አንድ ሐሙስ የቀረው ታማሚው መንግሥት ተብሎ በጠላት በሚላገጥበት ጊዜ ሲሆን፣ በአንጻሩ አውሮፓ አዲስ የእድገት ደረጃና የኢንዱስትሪ አብዮት ላይ ነበረች። በተለይም ሱልጣኑ ስልጣን የያዙበት ወቅት የአውሮፓ ሃያላን የኦቶማን ኢምፓየርን በማፍረስ መሬቶቹን በቅኝ ግዛት ለመከፋፈል የቋመጡበት፣ በብሪታንያ የሚደገፈው ዓለም አቀፍ የጽዮናውያን ንቅናቄ ፍልስጤምን በባለቤትነትና በሰፈራ ተቆጣጥሮ ጊዜው ሲደርስም የአይሁድ መንግስት ለመመስረት የፈለገበት ወቅት ነበር። እናም መላው ዓለም ተባብሮ ስልጣናቸውን ገፎ ሥርዓታቸውን ጣለው። የሱልጣን አብዱልሐሚድ የግዛት ዘመን መውደቅ በአጠቃላይ የኦቶማን ኤምፓየር መውደቅና መፍረስ ሆኖ ተመዝግቧል። ሴራዎች በዝተውና ታላላቅ ሀያላን ምዕራባውያን ሀገሮች እየተስፋፋ ያለውን ፍርሃት ለማስወገድ ሱልጣኑ እንዲወገዱ ተስማምተው ነበር። አውሮፓውያን የታመመውን ሰው ለማጥፋት በጣም አጭር መንገድ በሱ ውስጥ መርዝ ማድረግ እንደሆነ የተገነዘቡ ይመስላል። እናም እንደ ኤሮፒያን አቆጣጠር በ1889 ከፈረንሳይ አብዮት መቶኛ ዓመት ጋር ተያይዞ በፓሪስ ኅብረትና ዕድገት የተሰኘ ቱርካዊ ፓርቲ ተቋቋመ። ፓርቲው የተቋቋመው የድብቁ ዓለም መሪ በሚል የሚታወቀው ሚስጥራዊው የሰይጣን አምልኮ ማኅበር ወይንም በአንዳንዶች አጠራር የኢሊሚኒቲዎች ኅብረት የሆነው ፍሪ ሚስዮናዊ ንቅናቄ መሪነት ሲሆን አባላቱም በገንዘብ የተገዙና የፍሪ ሚስዮናዊነት አቀንቃኝ የሆኑ ቱርካውያን ነበሩ። በሰዓቱ የፓርቲው ዋና ዓላማ ሱልጣን አብዱል ሐሚድን ማግለል ከሊፋነቱን ማስወገድና በኦቶማን ግዛቶች በፈረንሳይ ዘይቤ ዓለማዊ አገዛዝን መመስረት ነበር። ምንም እንኳን ሱልጣኑ በስለላ ቡድናቸው በኩል መረጃው ደርሷቸው ለእቅዳቸው ትኩረት ቢሰጡም ብዙዎቹን በኃላፊነት እያታለሉ የተቀሩትንም ጫና በማብዛትና በከፍተኛ ክትትል አሸንፈው ከማኅበሩ ማስወጣት ቢችሉም የተወሰኑት ግን ከአውሮፓውያን በሚያገኙት እጅግ ቸር የሆነ ድጋፍና በግዛት ውስጥ ባሉት አናሳ ክርስቲያኖች አብሮነት ፕሮጀክቱን በማስቀጠል ተሳክቶላቸዋል። ለዚህ ወሳኙ ነጥብ የሚባለውም በሳሎኒክ የነበረው የሶስተኛው ጦር መከፋፈልና የአኗር ፓሻና በኋላም የቱርክ የመጀመሪያው ዓለማዊ ፕሬዝደንት የሆነው ሙስጠፋ ከማል አታቱርክ ወታደሩን መከላቀል ነበር። እነዚህ ሰዎች የህብረትና እድገት ፓርቲ አባላት ሲሆኑ በከፍተኛ ሁኔታ ከአውሮፓ ድጋፍ የሚደረግላቸው በኢስላማዊ ባህሪ የማይታወቁና በከፍተኛ ሁኔታ ለአውሮፓውያኗ አኗኗር ቀና የሆኑ የሴራው ዓለም አቀፋዊው የጽዮናዊነት ንቅናቄ በመላው ዓለም የሚኖሩ ከበርቴ አይሁዶች ለጋ ሲሆን የገንዘብ ድጋፍ በመያዝ የሽምግልና ድርድር ለማድረግ ሱልጣኑን በጨውር እርምጃዎች ውስጥ ዋነኛው የአይሁድን ወደ ፍልስጤም ፍልሰት የሚከለክሉ ህጎች ማውጣታቸውና አይሁዶች ወደዚያ መግባታቸው እንደ ጎብኚ ብቻ እንዲሆን አግደው ለዚህ ጉብኝት ለመግባት 50 የቱርክ ሊራ እንዲከፍሉ ማስገደዳቸው ብሎም አንድ ጎብኚ ከ31 ቀናት በላይ በፍልስጤን መቆየት አይችልም የሚል ጠንካራ ህግ ማውጣታቸው ነው። ሱልጣን ሐሚድ በፍልስጤም ውስጥ ለነበሩ አይሁዶች መሬቶችን ላለመሸት አስፈላጊውን እርምጃ ሁሉ ወስደዋል። ለአይሁዶች የፍልስጤን ምድር እንዲቆጣጠሩ የሚያደርግ ምም አይነት መብት ላለመስጠትም ጠንክረው ሰርተዋል። በዚህ መሀል የዓለም አቀፉ የጽዮናዊነት ንቅናቄ ሰብሳቢ ቴዎዶር ሄርድሴል በጓደኛው አማካኝነት ከሱልጣኑ ጋር በግንባር ተገናኘ። ወደ ሀገሪቱ የገባው በጋዜጠኝነት ሽፋን ስለነበር ይነዛቸው የነበሩ መጣጥፎቹን ይከታተሉ እንደነበርና በመጣጥፎቹ ውሸት ማበርከቱ ለምን እንደሆነ ጠየቁት። እርሱም ይህ ፖለቲካ ነው፣ እውነት ላይ የተመሰረተ ፖለቲካ ዕድሜ የለውም አላቸው። እሳቸውም የመጣበትን እንዲያስረዳ ጋበዙት። ቴዎዶር በግርማ ሞገሳቸው መርበትበቱንና ጥያቄውን በአግባቡ ለማቅረብ መቸገሩን በኋላ ባሳተመው መጽሐፍ የገለጸ ሲሆን፣ ያለ የሌለ ኃይሉን አጠራቅሞ ግርማዊ ሆይ፣ ስለ አይሁዶች ሰቆቃ አልነግረውትም፣ የሚያውቁት ነውና። አውሮፓና ሩሲያ ለአይሁዳውያን ፍጹም ሊመቻ አልቻለም። በመሆኑም የእርሶ ግዛት ተከታይ ሆነን በፍልስጤም ምድር ላይ እንድንሰፈር ይፍቀዱልንና ለዚህ ውለታው ከውጭ ሀገራት መንግስቶች ላይ ያለውን ብድሮን ሙሉ በሙሉ እንክፈልሎ ለግዛቶም የእድገት መሰረት የሆኑ ስራዎችን እናሰራጫለን፣ ለርሶም ዳጎስ ያለ ሀብትና ደውረት በተለያዩ የዓለማችን ክፍሎች እንገዛለውታለን አላቸውም። ያኔ ሱልጣኑ በድፍረቱ እጅግ ተበሳጩ። በግርማ ከተቀመጡበት ወንበር ተነሱ። ድፍረታችሁ እዚህ ስለ መድረሱ አላውቅም ነበር እንዴት አባትና አያቶቼ ደማቸውን ያፈሰሱበትን መሬት እንድሸጥልህ ትጠይቀኛለህ? ይህ የመላው ሙስሊም እንጂ የግል ሀብቴ አይደለም። ከፍልስጤም መሬት አንድ ስንዝር እንኳን አልሸጥልህም። ቁጣዬ እንዳርፍብህ ከፈለክ ሀገሬን በአስቸኳይ ጥለህ ጥፋ ብለው በድጋሜ ሳያወሩ ከቤተ መንግሥት አስወጡት። ሄርድሴሎም ሀገሪቱን ለቆ ወጣ። ሱልጣኑም አይሁዶች ላይ ያለውን ፖሊሲ አጠበቁት። በዚህ አጋጣሚ ሱልጣን አብዱል ሐሚድ ከስልጣን ለማንሳት የጽዮናውያን ድርጅቶች ድረስ የተቀናጀ ሊሆን እንደሚገባ ሄርድስ ያምናል። በመሆኑም ይህ ሱልጣን እስካለ ድረስ የተስፋይቱ ምድር መመስረት የማይታሰብ ነው። ስለሆነም መላው ዓለም ላይ ያሉ አይሁዶች በመንግስታትና በድብቁ ስርዓት ላይ ተጽዕኖ በማሳደር ሱልጣኑን በተባበረ ክንድ ልንጥለው ይገባል። ለዚህም ያለ ስስት ገንዘብ በማፍሰስ በኢምፓየር ውስጥ ያሉ አማጽያንና ፓሪስ የተቋቋመውን ፓርቲ በሁለንተናዊ መንገድ ልናግዝ ይገባል ሲል ለዓለም አቀፉ የጽዮናዊነት ንቅናቄ አሳሰበ። ይህን ተከትሎም መላው አይሁድ ሙሉ ትኩረቱን ወደ ኢስታንቡል አደረገ። የአርመን፣ የክርስቲያን፣ የግሪክና መሰል አማጽያንን በገፍ የጦር መሣሪያ አስታጠቁም። ወታደር እንዲበዛላቸውም ረብጣ ገንዘብ አደሯቸው። ከሁሉም በላይ ደግሞ የህብረትና እድገት ፓርቲ ከፍተኛ ድጋፍ ተደረገለት። የውስጥና የውጭ ፕሮፓጋንዳም እጅጉን በዛ። በ1905 አርመኖች ባይሳካላቸውም ሱልጣኑ ከመስጊድ ሲወጡ ጠብቀው በቦምብ ሊገድላቸው ሞከሩ። ከዚያ በኋላ ያሉት ዓመታት በተለያየ አቅጣጫ በርካታ ሱልጣኑን ለማስወገድ የሚደረጉ እንቅስቃሴዎች የተበራከቱበትና በሱልጣኑ ጥበብ አንድነቱን ጠብቆ የኖረውን ሕዝብ ስሜት ለመሸርሸር ከፍተኛ ሴራ የሚነዛበት ነበር። በዛው ጊዜ በፓሪስና በበርሊን አርባውያን ከኤምፓየሩ ተገንጥለው የራሳቸውን ነጻ ሀገር እንዲመሰርቱ የሚያበረታታ ፕሮጀክት ተነድፎ ተግባራዊ ለማድረግ በየአቅጣጫው የተሰበሰቡ ከሆድ አደር አረቦች ወደ ኢምፓየሩ አረብ ግዛቶች ተበትነው ነበር። የህብረትና እድገት ፓርቲ ባለቤቶች የሆኑ ዩኒየኒስቶች በሃያኛው ክፍለ ዘመን መጀመሪያ ላይ ሱልጣኑ ለማስወገድ አስፈላጊ የሆኑ ነገሮችን ለማድረግ ተስማሙ። በተለይም አይሁዶች ሀገር ለመመስረት የፍልስጤምን መሬት ጠይቀው ፍልስጤምን አሳልፎ ለመስጠት ፈቃደኛ ባለመሆኑ ሱልጣኑ ላይ ያቄመው የጽዮናዊት ንቅናቄ በገፍ ልዩ ልዩ ድጋፍ ቻራቸው። እንደ ኢሮፓያን አቆጣጠር በ1909 ኢስታንቡል ውስጥ ከፍተኛ ብጥብጥ ተነስቶ ነበር። በዚህ ወቅት በርካታ የህብረት እና እድገት ፓርቲ ወታደሮች የተገደሉ ሲሆን፣ ይህን ተከትሎ የህብረትና እድገት ጦር ኢስታንቡል ገብቶ ከተማውን ተቆጣጠረ። በዚህም እንደ ኢሮፓያን አቆጣጠር በ1909 የሴራው ምዕራፎች ተጠናቀቁ። እናም አይሁዳዊው ካራሱ ኢማኑኤል የአራት ተቃዋሚዎችን ልዑካን መርቶ ኸሊፋው እንዲወገድና ደካማ ወንድሙ መሐመድ ረሻድ አምስተኛ በእሱ ምትክ ሆኖ እንዲሾም ውሳኔ አስተላለፈ። እናም ሱልጣን አብዱልሐሚድ ከሥልጣን ለማስወገድ የኢምፓየሩን ሙፍቲ ፈትዋ ጠየቁ። ነገር ግን የእስልምና ሃይማኖት ልክ የሆኑት ሼኽና የግዛቱ ሙፍቲ እምቢያሉ በኋላ ግን በጦር መሳሪያ አስፈራርተው ፈትዋውን እንዲሰጡ አስገደዶቸው ሱልጣኑን ከስልጣን ለማውረድ መወሰኑ ይፋ ሲሆንም አራት ሰዎች ያሉት ልዑክ ተዘጋጀ። የሚገርመው አራቱ ሱልጣኑን ከስልጣን ለማውረድ ተመርጠው የተላኩት ሰዎች አርመናዊ፣ አይሁዳዊ፣ ጆርጂያዊ እና አልባንያዊ ነበሩ። በኤፕሪል 27 ቀን 1909 ቤተ መንግሥት በመሄድ ሱልጣኑን ከስልጣን ማውረዳቸውንና የሱልጣኑን ወንድም መሐመድ ረሻድ በቦታቸው መተካታቸውን አሳወቁ። እናም ታላቁ ሱልጣን ፓርቲው ወዳዘጋጀላቸው ቦታ እንዲሄዱ ተጠይቀው ቤተ መንግስታቸውን ለቀው ወጡ። ልክ የእኛው ሀገር ኃይለ ሥላሴ በደርጎች የገጠመው አይነት ማለት ነው። ሱልጣን አብዱል ሐሚድ ስልጣን ከለቀቁ በኋላ እርሳቸውና ቤተሰቦቻቸው የበለጠ ለማዋረድ በማለም በኦቶማን ግዛት ፍሪ ሚስዮነሪ ወይንም ኢሉሚናቲ ክንፍ የሆነው ድብቅ ስርዓት መቀመጫ ወደሆነችው ሳሎኒክ በግዞት ተወስደው ንብረትነቱ የአንድ አይሁድ በሆነ ቤት ውስጥ እንዲቆዩ ተደረገ። ሀብትና ንብረታቸውም ተወርሶ ከቤተ መንግስት አንዲት ዘለላ ሳንቲም እንኳን ሳይዙ እንዲወጡ ተደርገዋል። ሱልጣኑ በ1912 የመጀመሪያው የባልካን ጦርነት ከፈነዳ በኋላ ወደ ኢስታንቡል እንዲመለሱ፣ እስኪመለሱ ድረስ በሳሎኒክ ከባድ ህይወት አሳልፈዋል። በኋላም እስከ እለተ ሞታቸው የካቲት 10 1918 ድረስ በኢስታንቡል በሚገኘው በቤይለርቤክ ቤተ መንግሥት ቆይተዋል። በቤተ መንግሥቱ በቁም ስረኝነት ለአምስት ዓመታት ያህል ከማንም ጋር እንዳይገናኙ ተደርገው ቆዩ።

በዚያ በአብዱል ሐሚድ ዘመን ላይ ሰላም ይስፍን እንደዚያ ጸጋ የተትረፈረፈበት ዘመን አልታየምና፣ ሲል ተቀኝቶ የገጣሚያን ልዑል የሚሰኘው ሶሪያዊው አህመድ ሸውቂ በሀገሪቱ የደረሰውን አሳዛኝ ክስተት ባጭሩ በጀት አለይከ መአዚኑን ወመናቢሩ ወበከት አለይከ መማሊኩን ወነዋሒ ሚናራዎችና መድረኮች በመሞትህ ጩኸታቸውን አስተጋብተዋል ግዛቶችና መንደሮች ሳይቀሩ ለህልፈትህ ሙሿቸውን ወርደዋል በማለት የመላው ሙስሊም ስሜት ባጭሩ አስተጋብቶላቸዋል ውድ የቻናሌ ተከታታዮች ከሰፊው የሱልጣን አብዱል ሐሚድ ታሪክ ያቀረብኩላችሁ እጅግ ጥቂቱን ነው እናንተ ታሪካቸውን ይበልጥ እንድትመረምሩ እጋብዛለሁ ሰላም